ተናታ አንተ ነው ግን የመጪ ነው ምጭ እዛ ቤት ሁሉም ሰው ጥሩ ሰማኛለሁ። ሌባ ናት። አጣርታ ነው የመጣችሁ። ያው ሁሉ ንብረት ከወሰደች በኋላ ምን ቀረኝ ብላ ተመልሳ ትመጣለች። ደውዬለታለሁ እኮ አብረው እየመጡ ነው። አይኗን በጨዋታ እዚህ ቤት ከመጣችማ በቃ አልታወቀብኝም ብላ ደምድማለች ማለት ነው። እባክሽ ተረጋጊ። ተረጋጉ ይሁላችሁ። ስትመጣ ማንም ሰው እንዳያስደነግጣት። እንተሰው አታበሳጭ። ፖሊስ ጥራልኝ።

ዳጣ ቤተሰቦቿን አግኝታ አዲስ ሕይወት ከተቀላቀለች በኋላ እንዲሁ ቀላል አልሆነላትም። ማለትም የቤተሰባቸው አባል ከሆኑት መካከል ኤቪ በጣም ብዙ ነገር እያሴረችባት ነው። ሆኖም አንደኛው ሳይሳካላት ሲቀር ሌላኛውን በማሴር በዳጣ ሕይወት ላይ ፈተና ሆናለች። ዛሬ ላይ ውድ ጌጣጌጦችን በመስረቅም ዳጣ ናት የወሰደችው ለማስባል ሞክራለች። ሆኖም በስተ መጨረሻ ፖሊስ መጥቶ መያዝ አለባት እያለችም ነገሮችን እያጋጋለች ነው። እናት በጣም ከፍቷታል። ምክንያቱም እድሜ ልኳን እያፈራችው ሀብት ንብረት ነውና ውድ ጌጣጌጦችን አጥቼ ዳጣን አይኗን ማየት አልፈልግም። አባትም ምናልባትም ከጎዳና ስላደገች ሌብነት ይኖርባት ይሆን እንዴ የሚል ስጋትም ገብተዋል፣ በጣም ደንግጠዋል። ሆኖም እስኪ ቆይ ዳጣ ትምጣና ትጠየቃለች በማለትም ስልክ ይደወልላታል። ያን ሁሉ ውድ ጌጣጌጥ ሰርቃ ወደዚህ ቤት አይኗን በጨው አጥባ እንዴት ልትመጣ ትችላለች በማለትም በሀፍረት ተሸማቃ በዛው ትቀራለች የሚል ስሜትም ነበራቸው ለማንኛውም እስኪ ተረጋጊ ትመጣለች በማለት ሚስታቸውን ለማረጋጋት ሞክረዋል እስከ መጨረሻም ዳጣና ናቲ ወደ ቤት መጥተዋል አስተያየታቸውም ተንኮል የታዘለበት እንደሆነም ዳጣ ሳይገባት አልቀረም በስከ መጨረሻ ዳጣ ምን በቅቷት ይሆን ሰላም ጤና ይስጠልን ወደ ቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል ሶስትን እንመለከታለን። እንግዲህ ዳጣ ከ18 ዓመት በኋላ ቤተሰቦቿን እንዳገኘች ተመልክተናል። ነገር ግን ይህ ሚስጥራዊ መረጃ ሆኖ መቆየት እንዳለባት ደግሞ ከአባቷ ማስጠንቀቂያ ስለደረሰባትም እስካሁን ትፍሽ ያለችው ነገር የለም። እንግዲህ ከቤተሰቦቹ መካከል ማለትም ከጎዳና አንስቶ ስለወሰዳት ብቻ ይች ልጅ ለመርዳት እየታሰበ ለማስመሰል ሞክረዋል። ታዲያ ከእነዚህ ልጆች መካከል ውሃ በጣም ጥሩ ልጅ ሆናላታለች። ሰራተኛዋ በእርግጥ የዳጣ እናት ብትሆንም በዳጣ መምጣት በጣም ደስተኛ ናት። ሆኖም አንዳንዴ ሲከፋትም ምን ሆነች ነው እያለች ምንድናት እየቀረበች እያባበለቻት ነው። ዛሬ ላይ ኤቢ ባቀነባበረችው ሴራ ከእናቴ ጋር ለማጠማመድ ፈልጋ ነበረ። ሆኖም መጽሀፍቱን ቅደጅና ፌመስ ትሆኛለች ባለችው መሰረት ዳጣም በዋህነት እነዚህ መጽሀፍቶችን በመቅደድም ኤቢም ለናቲ የተሰራውን ቪዲዮ አንድ ባንድ ታሳየዋለች። ናቲ በዳጣ ድርጊት በጣም የተበሳጨ ቢሆንም ነገር ግን እውነታውን የኋላ ኋላ ሊያውቀው ይችላል። ማለትም ኤቢ ባለችበት አንቺ ነሽ አይደለም፣ መጻፉን ቅደጅ ብለሽ የማይሆን ፋውል ያሰራሻት ለማንኛውም ይቅርብ ይሻለው በማለትም ዳጣን ይቅርታ ያደርግላታል። በዚህ በጣም ትናደዳለች። ምክንያቱም ኤቢ በዳጣ ላይ የሆነ ጉዳት እንዲያደርስላትና ከዛ ቤት እንድትባረርላት ካላት ጽኑ ፍላጎት፣ ሆኖም ይህ ሳይሳካላት በመቅረቱ በጣም ተበሳጭታለች። አሁንም ምን አይነት ሴራ ማሴር እንዳለባትም ቁጭ ብላ ማሰብ ትጀምራለች። ናቲ ለዳጣ ይቅርታ ካደረገላት በኋላ ተነስተው ወደ ውጭ ወክ ይወጣሉ። ማለትም ዳጣን በጣም ነው የሚወዳት፣ ጨዋታዋና ሁኔታዋ ሁሉ ደስ እያለው መጥቷል። በዚህ ታዲያ ባለው መቀራረብ ኤቢ ቅጥል ያለች ትገኛለች። መጀመሪያ እሷን ይዟት ሊወጣ ሲል ለምን እኔን ይዘኛ አትወጣም ማለችው። ሰራተኝነት ተቀጥራ እድሜ ዘመኗን የፈጀችው የዳጣ እናትም ገና ዳጣን ስታያት ነበረ መደንገጥ የጀመረችው። ሆነም ወደ ኩሽና ስታመራ ገና ስታያት ነበረ ክው ያለችው። ምን ሆነች ነው ግን እኔን ስታይ የሚሰማሽ ስሜት አለ፣ ለምን ትደነግጫለሽ? አለቻት። በእርግጥም የእናት ሆድ እንዴት ሳይደንግጥ ብቻ፣ ገና ስታያት መብረክረክ ጀምራለች። ሆኖም እዛ ቤት ፈተና የሆነችባት ኤቤ እንደሆነችም ለዚቹ እናቷ ትገልጽላት ገብታለች። አው ኤቤ በጣም ከባድ ናት፣ ግን ሁሉን ችለነውና ታገሻቸው በማለትም እያረጋጋቻት ነበረ። ውሃና ናቲ ግን በጣም ጥሩ ልጆች እንደሆኑም እየገለጸች ነው። እንግዲህ በዚህ መልኩ አቤልና አዳጣ ተያይዘው ወደ ውጭ ሲወጡም ያቺ ተንኮለኛዋ ግን የተንኮል ሲራዋን እያቀነባበረች ነው። ማለትም ከቤተሰቡ ጋር እንዴት አድርጋ አጠማምዳ እያወጣች እያወረደች ነው። ሌላኛው የእንጀራ እናቷን ቢሆን ዳጣን አልተቀበለቻትም። ሆኖም ከባለቤታቸው ጋር ተሳፍረው በሚሄዱበት ሰዓት ኤቪ ናቴን እንዴት እንደምትወደው ታውቃለህ አይደለ? በቅርቡ ብንሞሽራት ምን ይመስልሃል? በማለትም ገለጸችላቸው። በእርግጥ ኤቢና የናቲ ነገር በአንቺ ግፊት ፍቅር የተመሰረተ ቢሆንም ይህ ግን የሚያዛልቅ አይመስለኝም በማለት ይገልጽላቸዋል። ሆኖም በሁለታቸው መፋቀር ምንም አይነት እንደሌለም ለባለቤታቸው እየነገራቸው ነበረ። ባለቤታቸው ግን የዳጣ ወደዛ ቤት መቀላቀል ጥሩ ስሜት እየተሰማቸው እንዳልሆነና ከዛ ቤት የምትወጣበትን ቀን በጉጉት እየተጠባበቁ እንደሆነም ለባለቤታቸው ይገልጻሉ። ባለቤታቸው ምንም አይነት ምላሽ አልሰጧቸውም። ማለትም ትተዋቸው መኪናቸውን ከመንዳት ውጭ ቤልና ዳጣም ወደ ውጭ በወጡበት አንዳንድ ጉዳዮች እያወሩ ነው። በተለይ ዳጣ ከጎዳና ነው የመጣሁት ስላለቻቸው እንዳንች አይነት ቆንጆ ልጅ እንዴት ከጎዳና ሊመጣ ይችላል? በጣም ንጹሕና ጽድት ያልሽነሽ። ዓለም በውበቷ በጣም እየተደነቀና እየተደመመባት ነበረ። በሌላ በኩል ተንኮል ያዘለችው ኤቪ ግን ዳጣ ከናቲ ጋራ ተዝናንታ ስትመጣ የሆነ ነገር መጠበቅ እንዳለበትም ታስባለች። ሆኖም እየሴትየዋ መኝታ ክፍል በመሄድም ውድ ጌጣጌጦችን በማውጣትም ደበቀቻቸው። የዳጣ የእንጀራ እናት የሆነችው የቤቱ ባለቤትም እነዚህ ውድ ጌጣጌጦችን ልታጌጥ ወደ መኝታ ክፍሉ አምርታ ቁም ሳጥን ስትከፍት በፍጹም አላገኘቻቸውም። ውድ ጌጣጌጦች እየትሄዱ በማለት እሪ ኦኡ ማለት ጀምረዋል። ንኮሉን ራሷ እንዳላቀነባበረችው ሁሉ እማዬ ምን ሆነች ነው እያለችም ስትበር ደረሰች። ስሯም ውድ ጌጣጌጦቹ እንደ ጠፏት አድርጋ እያለቀሰችም ነገረቻት። ሆኖም ያች ዳጣ ተብዬዋ ከጎዳና አፍሶ ሲያመጣት ነበረ ነገር የቀረው እሷ ናት የወሰደችብንን እያለችም ነገሩን ለማጋጋል እየሞከረች ነው አዎ እሷን ትሆናለች በማለትም በእንጀራ ናቷ በኩልም ተቀባይነትን አስገኝቶላታል ውሃ ግን ዳጣን በጣም ስለምትወዳት በሀሰት ስለወነጀሏት የሆነ ጥርጣሬም ገብቷታል ወደ ሰራተኛዋ በመሄድም የሆነ ውድ ጌጣጌጥ ጠፍቷል የማየ እናም ቤት ሙሉ እየተፈተሸ ነው እስካሁን አልተገኘም ማለች ማን ሊወስደው ይችላል በማለትም ከሰራተኛዋ ጋር እየተነጋገሩ ነበረ አይ ዳጣ አሁን በዚህ ሰዓት ወደዚህ ቤት ባትመጭቤ መልካም ነበረ ይላሉ፣ ሰራተኛዋ ማለትም የዳጣናት። ታዲያ እንደዚህ ጌጣጌጦቻቸው ጠፍተዋቸውም እየተምሰለሰሉ ባሉበት ሰዓትም ወደውኑ ባለቤታቸው ከዋሉበት ውለው ይከሰታሉ። ምን ሆናችሁ ነው በሰላማቸው አይደለም እንዴ? በማለትም ይጠይቃሉ። ሆኖም ያቺ ሌባ ከጎዳና ያመጣት ይኸው ውድ ጌጣጌጤን ሰረቀች በማለትም ለባለቤታቸው ይናገራሉ። ባለቤታቸው በፍጹም አታደርግም በማለት መከራከር ቢጀምሩም ማን ይስማቸው። በተለይ ኤቪማ አሁን ላይ ሁኔታዎች ሁሉ ምቹ የሆኑላት መስሏታል። ብቻ እሷ ናት ይህንን ልታደርግ የምትችለው በማለትም አብራ ነገሩን እያያዘች ነው። ናቲና ዳጣም ለመዝናናት በወጡበት አጋጣሚ ይቅርታ ስላደረክልኝ አመሰግናለሁኝ መጻፍህን ቀድጀብ ይቅርታ ታደርግልኛለህ ብዬ አላሰብኩ ነበር አለችው። ያው የኤቪ ተንኮል ይሆናል ብዬ ስለገመትኩ ነው ይቅርታ ያደረግኩልሽ፣ መጽሐፍ አይቀደድም ይላታል። ትክክል ነው ግን መጽሐፉን እንዲቀድ ያበረታታችኝና ቲክቶክ ላይ ፌመስ ተወኛለሽ እያለች የመራችኝ እሷ ናት። ለማንኛውም ሁለተኛ የእሷን ነገር አልቀበልም አይለመደኝም አለችው ናቲ ምንም ችግር የለው፣ ከዚህ በኋላ ላለው እንግዲህ እንድትጠነቀቂ፣ ዛሬ ላይም የኤቪ ተንኮል ይሆናል ብዬ ነው ይቅርታ ያደረግኩልሽ። ለማንኛውም ኤቪ ተንኮለኛ ና ሴረኛ ስለሆነች በጣም ተጠንቀቂያት፣ በማለትም ዳጣን እያስጠነቅቃት ነው። እንዲህ እየተጨዋወቱ ባሉበት ሰዓት ስልክ ከአባቷ ተደውሎላታል። ማለትም ሌባ ናት የወሰደችውን ውድ ጌጣጌጤን ታምጣ እያለች እያለቃቀሰችባቸው ነበር። ና ባለቤታቸውም ችግር የለውም ልጅ አሁኑን እየመጣች ነው ተረጋጊ፣ በማለት ሚስታቸውን ማረጋጋታቸውን ተያይዘውታል። እንጀራ እናትም ምን ቀረኝ ብላ ወደዚህ ቤት ትመጣለች? እነዛን የመሰሉ ውድ ጌጣጌጦች የእኔ በርካሽ ቸብችበው ይሆናል። አፍረቱስ ቢሆን እንዴት ያስመጣታል? እያለችም ከቤተሰቦቿ ጋር እያወራች ነው። ዳጣ ወዳጅ የሆነች ውሃ ግን አንዳችም ትንፍሽ የምትለው ነገር የላትም። በስከ መጨረሻ እዳጣና አቤል እየሮጡ ወደ ቤት ደርሰዋል። ታዲያ በእንጀራ እናቷን ቢሆን ወደዚህ ቤት ሁለተኛ አትመጣም ስትል፣ ነገር ግን ፊት ለፊታቸው መታ ድቅ እንብላለች ዳጣ ምንም የምታውቀው ነገር የለምና እንዴት እስከ ቤታቸው ልትቀር ትችላል? ብቻ ዳጣ በድብቅም ቢሆን ቤተሰቦቿን አግኝታ ደስተዋን ማጣጣም ስትችል ኤቪ ግን ፈተና ሆና አባታለች። በሚቀጥለው ክፍልስ ምን አዲስ ትዕይንት እንመለከታለን? በሚቀጥለው ክፍል የዳጣ እውነት ይገለጥላት ይሆን? በእንጀራ እናቷ ተቀባይነትን እያጣችው ዳጣ፣ በሌላ በኩል ሰራተኛዋ እናቷ የሆነችው ከዛ ቤት ለብዙ አመታት ያገለገለችው ትክክለኛ ልጇ ዳጣ እንደሆነች እና ዳጣም እናቷ ሰራተኛዋ እንደሆነች፣ መቼ ይሆን እውነቱ ሊገለጥ የሚችለው? ብቻ ውስብስቡ የዳጣ ጥያቄ አሁንም እንደቀጠለ ነው። በቀጣይ ክፍልስ እውነቱ ይወጣላታል ዳጣ ወይስ አሁንም ፈተናዋ ይቀጥላል? በቀጣይ ቪዲዮ ተከታትዬ የማቀርብላችሁ ይሆናል። እናንተም ስለ ዳጣ የተሰማችሁን አንዳንድ ሀሳብ አስፍሩልኝ። ለዛሬው ይኸው ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝኳችሁ። ባይባይ ባይ ባይ።